ከወደድካት ሴት መደበቅ ያለብህ ሚስጥር። አሁን ለወደድካት ሴት ቀጥሎ የምነግርህን ነገሮች መንገር እንዳታከብርህ ይልቁኑ እንድትንቅህና ለአንተ ያላት ዋጋ እንዲወርድባት የሚያደርግ ነገር ነው። በፍቅር መሀል በግልጽ ማውራትና መነጋገር የግድ አስፈላጊ ቢሆን፣ እነዚህ ግን በጭራሽ ለሴት ልጅ መነገር የሌለባቸው ሚስጥሮች ናቸው። ዛሬ እኔ እህትህ ከባድ የሆነ ነገር ነው የምነግርህ። ቪዲዮን ላይክ አድርገህ እስከ መጨረሻው ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት በዚህ ቻናል የእኛን የሴቶች ባህሪ የተመለከቱ ብዙ ሚስጥሮቻችንን እያመጣሁ ዝርግፍ የማደርግላችሁ ቻናል ነው። እናንተም እስካሁን ብዙ እንደተጠቀማችሁ እርግጠኛ ነኝ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ እና ደግሞ ወዶቼ ቪፒኤን አውርዳችሁ ይልኝ። ከመጀመራችን በፊት ደግሞ የእውነት አንድም ሰው እንዳይቀር ሁላችሁም ላይክ አድርጉት። እሺ አመሰግናለሁ። ወደ ዋናው ነጥብ ስንገባ እንግዲህ ለሴት ልጅ መናገር የሌለብህ የመጀመሪያው ነገር አንተ በራስ እርግጠኛ ያልሆንካቸውን ነገሮች ወይም ደግሞ ስለ ራስ የሚሰማውን ጥሩ ያልሆኑ ስሜቶች፣ ጥሩ ያልሆኑ ነገሮች ነው። ይህንን ስል ምን ማለት መሰላችሁ? ሁላችንም ሰዎች የሆነ ኢንሴክዩሪቲ አለን አይደል? የሆነ የማይመቸን የሆነ ኮንፈርት የሚነሳን የሆነ ሰዎችም ሲናገሩን ሊሆን ይችላል፣ እኛም ራሳችን ስናስበው ስናስታውሰው ምቾት የማይሰጠን ነገር ይኖረናል። ፊዚካሊም ሊሆን ይችላል፣ ባህሪያችን ሊሆን ይችላል፣ ያለንበት ስታተስም ሊሆን ይችላል። ብቻ ብዙ ነገሮች አሉ ኢንሴክዩር የሚያረጉን ማለት ነው። ወንድ ልጅ እንደመሆን መጠን ግን ከአንተ ምን ይጠበቃል? ኢሞሽናል ማቹሪቲ ይጠበቃል። እነዚህን ነገሮች አውጥተህ ሄደ እኔ እንደዚህ ነኝ ይሄ ነገር ደግሞ እንትን አይለኝም ኖ ኖ ወይ፣ ኮንፊደንስ ያስፈልግሃል። ከአንተ ኮንፊደንስ ትፈልጋለች ሴት ልጅ ማንነትን ተቀብለ ከዛ ያሉብህን ነገሮች ደግሞ ለዛ ነው እኮ ወንድ ልጅ በቃ ሁሉን ነገር በሆዱ ነው የሚይዘው ምናምን የሚባለው፣ ሳማሁ የሆነ ጥሩ ነገር አለው። ለምን ወንድ ልጅ ስትሮንግ መሆን ስላለበት፣ ወንድ ልጅ ሊደር ስለሆነ፣ ወንድ ልጅ ማቹር መሆን ስላለበት ማቹር ደግሞ የምትሆነው ጀስት የተሰማን ስሜት እያመጣክ ለእሷ በመንገር አይደለም። በዚህ ውስጥ ምን ታጣለክ? ትረስት ታጣለክ። እሱ እኮ እንደዚህ ነው ትልሃለች። አንተን እንዳታምነ እንድትጠራጠርህ ያደርጋታል። እንዴት ነው ይህን ሰው የምትደገፈው፣ እንዴት ነው የምተማመንበት እንድትል ያደርጋታል። ይሄ ጥሩ ሰው ያለመሆን ነገር አይደለም። በነገራችን ላይ ሴት ልጅ እንደዚህ አይነት ነገሮችን ስትል ጥሩ ሰው ስላልሆነች አይደለም። አንተን ማመን አንተን መደገፍ አንተ ላይ መተማመን ትፈልጋለች። ጥሩ ነገሮችን፣ ጥሩ ኳሊቲዎችን ብዙ ከባድ የሆኑ ነገሮች ቢኖሩም እነዛን ስሜቶች፣ እነዛን ነገሮች አልፈ ተቋቁመህ ማቹር ሆነ ልታየ ትፈልጋለች። የዛ ሰዓት ላይ አንተ ላይ ትተማመናለች፣ አንተ ላይ ትደገፋለች ማለት ነው። ፊዚካሊ የሚታዩ መለወጥ የምትችላቸው ነገሮች ከሆኑ ኢንሴኪር የሚያደርጉ እነሱን ለመለወጥ መሞከር መለወጥ የማትችላቸውን ነገር ደግሞ አክሰብት አድርገህ እኔ እንዲህ ነኝ ብለህ በዛ ኮንፊደንስ ተሰምቶ መውጣት መቻል አለብህ። ባህሪም ሊሆን ይችላል። መለወጥ የምትችላቸውን ማስተካከል የምትችላቸው ራስህ ላይ በደንብ መስራትና ስትሮንግ መሆን ነው እንጂ ያንን ይዞ ሄዶ ሰዎች በዛ በደካማ ጎን በደካማነት እንዲቀበሉ መጠበቅ የለብህም። የመጀመሪያው ሚስጥር ይሄ ነው፣ አትንገራት። ሁለተኛ ጓደኛና ቤተሰቦች ስለሷ የሰጡትን ሀሳብና አስተያየት። እንግዲህ ጓደኞች፣ ቤተሰቦች ለአንተ በጣም የቅርብ ሰዎች ናቸው። እነሱ የሚሉት ነገር የእነሱ ሀሳብ ለአንተ በጣም ትልቅ ዋጋ ትልቅ ቦታ አለው። ግን ደግሞ እነሱ እሷን የተመለከተ የነገሩን ነገር በሙሉ ወስደህ ለእሷ በምትናገርበት ሰዓት ላይ ጥሩ ያልሆነ ነገር ይፈጠራል። ጓደኞች ያሉን ነገር ለምሳሌ እሷ እኮ እንደዚህ ነገር እንደዚህ ምናምን ብሎ የነገሩን ወስደህ ለእሷ ብትነግራት ስለጓደኞች ያላት ነገር ቶታሊ ኔጌቲቭ ይሆናል። በተለይ የተነገረውም ነገር ኔጌቲቭ ከሆነ ማለት ነው። ስለ ቤተሰቦችም እንደዚህ ወስደ ስትነግራት እናቴ እኮ እንደዚህ ያሰበች፣ ስላንቺ እንደዚህ ያለችሽ፣ እህቴ እኮ እንደዚህ ያለችሽ የሚለውን ነገር ወስደ ስትነግራት የሚሰማት ስሜት አለ። ምናልባትም ነገር ወደ ትዳር አድጋችሁ በቃ በትዳር እየኖራችሁ ያህ የነገርካት ነገር እንዲመጣባትና እንዲሻክር ያደርጋል ግንኙነቱ። ሶ በጓደኝነት ጊዜ ላይ ቤተሰቦችህም ሆነ ጓደኞች እሷን በተመለከተ የሚሰጡት ሀሳብ አስተያየት ቢኖር እንኳን ምንም ችግር የለውም፣ በአንተ ሳይድ ስለሆኑ ለአንተ መተው እንዲ አይነት ሀሳብ መስጠታቸው ምንም ክፋት የለውም። ግን አንተ የሰጡትን ሀሳብና አስተያየት ተቀብለህ ልክ ናቸው ልክ አይደለም ብለ ሚዛን ላይ ያስቀምጠህ ትክክል ከሆኑ እንኳን ጓደኞቼ አሉሽ ሳይሆን፣ ይሄ ነገር ግን እንዴት ነው እንደዚህ ብታደርግ እንደዚህ ቢስተካከል ብለ የመጣ ሀሳብ አስመስለ ትነግራታለህ እንጂ ዝም ብለ እገሌ እንደዚህ ያለሽ እገሌ ምናምን አይባልም። በተለይ ደግሞ ኔጌቲቭ የሆኑ ነገሮች፣ ኔጌቲቭ ባይሆኑም አንዳንድ ነገሮች አንተ ጋር ኖርማል ሆኖ እሷ ጋር ሲደርሱ ሌላ መልክ ሊይዙ ስለሚችሉ በተቻለ መጠን ከቤተሰብ ከጓደኞች የሚመጡ አድናቆት ቀና ነገሮች ካልሆኑ በስተቀር አትንገራት፣ አንተ ጋር ይቅር። ይሄ ደግሞ ጥሩ ነገር ነው፣ ለመልካም ነው። ሶስተኛ ስለ እሷ የሰማኸውን ጥሩ ያልሆነ ሀሳብ አስተያየት፣ እንግዲህ ይሄ ከማንም ሊሆን ይችላል፣ ከማንም የመጣ ሊሆን ይችላል። ኔጌቲቭ ነገር ስለ እሷ የሰማኸው ነገር ኖሮ ያን ነገር አውጥተህ ነገ ሊኩ እንደዚህ ብለው፣ ነገ እንደዚህ ሲሉ ሰማኋቸው የሚሉ ነገሮችን አትናገር። ያኛው ሁለተኛ ላይ ያልኳቸው ከጓደኛና ከቤተሰቦች ስለመጣ ነው። ይሄ ግን ማንኛውም ሰው ሊሆን ይችላል ያለው። ሲጀመር አንተ ፊት ስለ እሷ ኔጌቲቭ ነገር እንዲያወሩ መፍቀድ ትክክል አይደለም። መፍቀድም የለብም። በቃ ማንም ከእሷ ጋር እንደሆን እያወቀ ኔጌቲቭ ነገር አምጥቶ ሊነግረህ አይገባም። ስለዚህ ይህንን ነገር ማስተካከል አለብህ። ግን በቃ ሰማህ፣ በዚህም በዛም ሆኖ ሰማህ። የሰማኸውን ነገር ደግሞ ሄደህ መናገር የለብህም፣ ፕሮቴክት ማድረግ አለብህ እሷን። እኮ የሰማኸው ነገር ትክክል ሊሆን ይችላል፣ ያለፈ ታሪኳ ሊሆን ይችላል። ዋሬቨር በቃ ያንን ነገር በራስ መንገድ ሀንድል ማድረግ ነው እንጂ ለእሷ አሳልፈ መስጠት የለብህም። የእሷን ጎዶሎ፣ የእሷን እንከን ብዙ ሰዎች በነገራችን ላይ በፍቅር ግንኙነት ላይ ይገጥማቸዋል። በቃ ሁለት ሰዎች አብረው ሲሆኑ እኔ ኬት እንደሚመጡ አላውቅም፣ እንደዚህ አይነት ሰዎች ይመጡና ስለ አንዱ ኔጌቲቭ ነገር ለአንዱ ስለ አንዱ ኔጌቲቭ ነገር ደግሞ ለአንዱ የሚናገሩ በጣም ብዙ ሰዎች አሉ ለምን እንደዚህ እንደሚያደረጉ አይገባኝም ግን ዞሮ ዞሮ የሚነገረው ነገር ትክክልም ሊሆን ይችላል ላይሆን ይችላል ሰው በራስ መንገድ ፊገር አውት ለማድረግ ሞክር እንጂ እንደዚህ እኮ ተባልሽ ብለ ሄደ እሷ ማትናገር አይደረግም አራተኛ ሌላኛው ከሴት ልጅ መደበቅ ያለብህ ሚስጥር ሌሎች ሴቶችን ማድነቅ ነው ሌሎች ሴቶችን በተመለከተ ያለህ አድናቆት ሙገሳ ሊሆን ይችላል። እንደዚሁ ውበት አይተህ ደግሞ ወይኔ ስታምር፣ ይች ልጅ ቆንጆ ናት ወይም ምናምን ሊሆን ይችላል። ጓደኞቿንም ቢሆን የምታውቃቸውን ሰዎች በዙሪያ ያለ ሁለታችሁ የምታቋቸው ወይም የማታውቃት፣ እሷም ቢሆን ሁለታችሁ የማታቋቸውም ጭራሽ ቢሆን ማለት ነው። በተደጋጋሚ ሌሎች ሴቶችን እያነሳ ማድነቅና ማሞገስ፣ ስለ ውበታቸው ማውራት በፍጹም የለብህም። በቃ ውበት ሊኖር ይችላል፣ የምታደንቀው የምትወደው። ግን እሷ ፊት እየመጣ ወይኔ እንደዚህ ሲሆን ወይኔ ስታምር ለምን አክተር አትሆንም፣ በምንም አትገናኙ ማለት ነው። ወይ ሶሻል ሚዲያ ላይ ያየሃት ሰውም ለምን አትሆንም ደጋግመክ ስትል ኢንቴንሽኑ ይቀየራል። በቃ እሷ ውስጥ ያለው ነገር ጥሩ አይሆንም፣ የሚያቃቅራችሁ ነው የሚሆነው። ሰው ጥሩ ነገር አይደለም፣ ጥሩ ልማድ አይደለም። ይሄንን አታድርግ። ይሄ በሚስጥር አንተ ጋር መያዝ ያለበት ነው። ውበት አድንቅ፣ ግን እሷ ፊት ደጋግመ ማለት ማውራት አይጠበቅብህም። ተረድታችሁኛል? ይሄ በጣም ወሳኝ ነገር ነው። እኛ ሴቶች ስለ ውበት በጣም ሴንሲቲቭ ስለሆንን እንደ ቀልድ አናየውም። በጣም እንደ ትልቅ ጥፋት ነው የምትመዘግብልህና፣ አታደርጉም። አምስተኛ ያሳለፍከውን የፍቅር ግንኙነት ዲቴል፣ ከዚህ በፊት እንግዲህ የፍቅር ግንኙነት ውስጥ ከሆንክ ከነበርክ ማለት ነው። ከእሷ ጋር እንደዚህ አድርገን፣ እንደዚህ ቦታ ሄደን፣ እንደዚህ ብላኝ እያልክ ዲቴል መናገር የለብህም። ይህ በጣም ትልቅ ስህተት ነው። ስለዚህ ያሳለፍከው ነገር በአንተና በኤክስክ በቀድሞ ፍቅረኛ መሀል ይቅር፣ ተከድኖ ይብሰል እንጂ

ለምን ይመስላል በቃ ተከድኖ ይቅር ተከድኖ ይቅር እንጂ እዚህ ጋር አምጥተ እንደዚህ ሆኖ እንደዚህ ተፈጥሮ ምናምን ያል አታውራ። አይጠቅምም፣ እና ደግሞ በጣም የሚያበሳጭ ነገር ነው፣ ኮምፓሪዥን ውስጥ የሚከት ነገር ነው። እሷ እንደዚህ ትለኝ ነበር፣ አንቺ ግን እንደዚህ ማለት ነው በሌላኛ በቻይንኛ ማለት ነው። እሷ እኮ እንደዚህ ታደርግልኝ ነበር፣ እንደዚህ ቦታ ሄደን ነበር፣ ማለት ከአንቺ ጋር ያለኝ ነገር ከእሷ ጋር ካለው ይበልጣል ምናምን እያሉ እያወዳደርክ ነው ማለት ነው። ከአንቺ ጋር ያለኝ ይበልጣልም ለማለት፣ ከእሷ ጋር ያለኝ ይበልጣልም ለማለት አትጠቀምበት፣ አይጠቅምም በቃ አሁን ላይ አንቺ የተሻልሽ ነሽ ለማለት ተጠቅመህበት ሊሆን ይችላል፣ ግን በኋላ ላይ ደግሞ ለምዶብክ እንደዚህ ስታመጣ ትያዛለህ። ጥሩ አይሆንም፣ ጥሩ ያልሆነ ስሜት ይፈጥራል። በቃ ኮምፓሪዥን በራሱ ጥሩ አይደለም፣ ስለዚህ አታድርገው። በአንተ ይቅር። ይሄ የማያስከብርህ ነገር ነው። ከዛም ሲያልፍ ደግሞ የሚያስንቅህ ነገር ነው። ለአንተ ያላት ዋጋ ከፍ እንዳለ እንዳይቆይ የሚያደርግ ነገር ነው። በቃ ስላለፈ ነገር እያመጣ እዚህ ጋር ስታወራ ይደብራታል። እራሷንም እንድትጠራጠር ያደርጋታል። ያል ፊት አይደለውም ማለት ነው። በቂ አይደለውም ማለት ነው ለእሱ ለዛ ነው እሷን የሚያነሳው። የእሷ ፍቅር አልወጣለትም ብላ ብዙ ነገሮችን እንድታስብ አታደርጋት በመጨረሻ ደረጃ ደግሞ ስድስተኛ ላይ ያስቀመጥኩላችሁ እሷ ራሷ የነገረችን ሚስጥር ደካማ ጎኗ ነው፣ ለሌላ ሰው አሳልፈ መንገር የለብህም። አንዳንዴ ለእሷ ለራሷ ማንሳት የለብህም ራሱ በቃ ኦልሬዲ ነገረችን ደካማ ጎኗ ነው። የሰውን ደካማ ጎን እያነሱ ወይም የሚያሳልፈውን ሚስጥሩን ገመናውን በእምነት የነገረችን እያነሳ እሷን መንካት ያንን ቦታ ቁስሏን መንካት የለብህም። አንዳንድ ጊዜ በጸቦች መካከል ማ አንቺ አንቺ እኮ እንደዚህ እንደዚህ ነበርሽ ምናምን ይባላል በቃ በደህና ጊዜ በፍቅሩ ጊዜ ያወሩትን ነገር ወጥቶ እንደዚህ ማለት አያስፈልግም የሚያሳፍር ነገር ነው እውነት ለመናገር እንድትዋረድ የሚያደርግ ነገር ነው እሷ ሳይሆን የምትዋረደው አንተ ነው የምትዋረደው ለምን እሷ ኦሬዲ አምናህ ነገረች እኮ ማመን ደግሞ ከፍቅር የመጣ ጥሩ ባህሪ ነው እንጂ አንተ ግን የእሷን እምነት በልተክ እምነቷን አፍረሰክ ስለ እሷ መናገር የሚያሳፍር ነገር ነው እና አታድርገው እንደ ቀልድ ይለመዳል እሷንም ራሷ ነው አንቺ እንደዚህ በቃ ማለት ትክክል አይደለም። በጣም የሚያስጠላ የሚደብር ባህሪ ነው። ስለዚህ እነዚህን ስድስት ነገሮች ለምትወዳት ሴት በፍጹም በፍጹም አትንገራት። አንተ ጋር መደበቅ ያለበት አንተ ጋር መቆየት ያለበት ሚስጥር ነው። እንዴት አገኛችሁት? እስኪ ምን ታስባላችሁ? በየትኞቹ ሀሳቦች ውስጥ ትስማማላችሁ? ኮሜንት ላይ ሀሳባችሁን ጻፉልኝ እጠብቃለሁ። እዚህ ድረስ መታችሁ ቪዲዮን ወዳችሁት ላይክ ሳታደርጉ እንዳትወጡ። ሁላችሁም ቪዲዮ ላይክ አድርጉት። ብዙ ወንድሞቻችን ጋር እንዲደርስ ዩቲቭ አልጎሪዝም ላይክ እንዲደረግ ይጠብቃል። ስለዚህ ኔን ቪዲዮቹን ላይ ስታዩ ላይክ አድርጋችሁ እዩልኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ድረስ ሰብስክራይብ በማድረግ ይህን ቆንጆ ውብ ቤተሰብ ካልተቀላቀላችሁ አሁኑኑ ሰብስክራይብ አድርጋችሁ ተቀላቀሉ። ሁላችሁንም ውድ አደርጋችኋለሁ።